ካርሴ የክርስቲያኖች ጭፍጨፋ ጀርባ ታዋቂው ፖለቲከኛ ጀዋር መሐመድ እንዳለበት ታወቀ። ቁረጠው ፍለጠው በሚል ንግግሩ የሚታወቀው አክቲቪስትና ፖለቲከኛ ጀዋር መሐመድ ከክርስቲያኖች እልቂት ጀርባ መሪ ተዋናይ ሳይሆን እንዳልቀረ የጀዋርን አደገኛ ሴራ የሚያውቁ ፖለቲከኞች ተናገሩ። በብሔረሰብ መካከልና በሃይማኖት መካከል ግጭት እንዲነሳ ምክንያትና በግጭት ቀስቃሽ ንግግሮቹ የሚታወቀው ጀዋር መሐመድ አሁን ላይ የፋኖን ጠንካራ እንቅስቃሴ ጠንቅቆ በማወቅ የኦሮሚያን ጥቅም ለማስከበር ሲል ከመንግስት በተቃራኒ ጎን የቆመ ቢመስልም ለአማራና ለክርስቲያኖች በቃላት የማይገለጽ ጥላቻ እንዳለው ከዚህ ቀደም በተናገራቸው ንግግሮቹ አይተናል ሲሉ ይህ ቃን ተናገሩ በፈቃደኝነት የሚሰልም ካለ እርሱን እጃችን ዘርግተን እንቀበለዋለን እምቢ የሚለውን ደግሞ በኃይል እናሰልመዋለን ከዚህ ውጭ የሆነውን ግን በሜንጫ አንገቱን እንቀለዋለን እኔ ባደግኩበት አካባቢ ክርስቲያን የለም ቢኖርም አንገቱን ቀና አድርጎ መሄድ አይችልም በሚሉ ንግግሮቹ የሚታወቀውና ተከበብኩኝ ድረሱልኝ በማለት በአዲስ አበባ በናዝሪት በዝዋይ በሻሸመኒ በአምቦ ለብዙ የአማራ ተወላጅ ሞት መፈናቀል ና ጉዳት እንዲሁም የንብረት መውደም ዋነኛ ተዋናይ መሆኑ የታወቀ ነው። ታዲያ ይህ ግለሰብ ከሰሞኑ ከአርሲ ክርስቲያን ወገኖች ላይ በደረሰው ግድያ ስደትና መከራ ዝምታውን መምረጡ የገዳዮች አዛዥና አድራጊ ፈጣሪ መሆኑ እሙን ነው ተብሏል። ከመንግስት በተቃራኒ ጎም የተሰለፈ የሚመስለው ጀዋር መሐመድ በአንድ በኩል ኢትዮጵያን አጥፍተን ኦሮሚያ የምትባል ታላቅ ሀገር እንገነባለን ከሚሉ የኦሮሞ ጽንፈኞች ጋር አብረው የሚሰራ ሲሆን፣ በሌላ በኩል ደግሞ በፋኖ እመት ምክንያት እየተፈታተነ የሚገኘውን መከላከያ ሰራዊት ሲመለከት ቢያንስ ከፋኖ ጋር ተደ ተደራርደን የኦሮሞ ህዝብን ጥቅም ማስከበር አለብን ብሎ የሚያምን የስስት ባህር ያለው ቀዳሚ የኦሮሞ ጽንፈኛ ነው ተብሏል። ተንታኞች አክለውም ይህ ሰው መድረክ አግኝቶ ከተናገረ በኋላ አንድም እለት የኦሮሞ ምድር ደም ሳይፈስባት፣ ሰው ሳይፈነቀልባት፣ ንብረት ሳይወድም ውሎ አድሮ ያውቅም ተብሏል። ለብዙ የአማራ ተወላጆች መሰደድ፣ መሞት፣ መፈናቀልና ለሀገር ወዳድ የኦሮሞ ተወላጅ ሞት ምክንያት ነውም ተብሏል። ኢትዮጵያን አምርሮ የሚጠላው ጀዋር መሐመድ የውሸት ትርክት በመፍጠር ብዙ የኦሮሞ ወጣቶችን ጽንፍ እንዲይዙና ከሌሎች ኢትዮጵያዊ ወገኖች ጋር አብረው እንዳይኖሩ እያደረገ ይገኛል ። ከሁሉ ብሔር ብሔረሰቦች ጋር ተዋልዶ ተጋምዶ የሚኖረውን የኦሮሞ ማህበረሰብ በጠላትነት፣ በገዳይነት፣ በአሳዳጅነት እንዲታይ አድርጎታል እየተባለ ነው። ይህ ሰው በጫረው እሳት ብዙዎች ሙተዋል፣ ብዙዎች ሀብት ንብረታቸው ወድሟል፣ ብዙዎች ከሞቀ ቤታቸው ተፈናቅለዋል፣ ተርበዋል፣ ተሰደዋል። በጊዜ ሀይ ካልተባለ በድብቅ ጽንፈኛ የኦሮሞ ወጣቶችንና አክራሪ ሙስሊሞችን ለእንደዚህ አይነት እልቂት አሰልጥኗል ተብሏል፣ እያሰለጠነም ይገኛል። ሰሞኑን ባርሲ የተገደሉ ኦርቶዶክሳውያን የእልቂቱ መጀመሪያ ናቸው ተብሏል። ምናልባትም መንግስት በት ልልባት ልባት የማይሰጠው ከሆነ በመላ የኦሮሚያ ምድር ከሰሞኑ የከፋ እልቂት ሊኖር እንደሚችል የጀዋር መሐመድ እንዲሁም የኦሮሚያ መንግስት ዝምታ አመልካች ነው ተብሏል። ከዚህ ጋር በተያያዘ በአንድ ትልቅ መድረክ ላይ ንግግር ያደረጉት የኦሮሚያ ርዕሰ መስተዳደር አቶ ሽመልስ አብዲሳ እኔ የኦሮሞ ዋርካ ነኝ፣ ልትጠብቁኝ ይገባል፣ ከአማራ የጸዳች ኦሮሚያን ገንብተናል፣ በቅርቡ ደግሞ ከኢትዮጵያ የጸዳች ኦሮሚያን እንገነባለን ሲሉ ጠንከር ያለ መልእክት አስተላልፈዋል። ታዲያ በመላ ኦሮሚያ አዲስ አበባን ጨምሮ እየተካሄደ ያለው ማንነት መሰረት ያደረገ ጭፍጨፋ በኦሮሚያ መንግስት የመንግስት ድጋፍ ሰጭነት መሆኑ የሚወጡ መረጃዎች አመለካች ናቸው። አንድ ስማቸው እንዳይጠቀስ የፈለጉ ጉምቱ ፖለቲከኛ ብላኩልን መልእክት በአሰር ትርክት ተመስርተው ለሚፈጽሙት ግፍና በደል ነገ በእውነት ላይ ተመስርተን ለምናደርገው ነገር ተጠያቂ አልሆንም ሲሉ ዝተዋል። በተያዘ ዜና ጠቅላይ ሚኒስትር አብይ አህመድ የሰሞኑን ጭፍጨፋና ና ተያዥ ግድያዎችን በዝምታ ማለፋቸው ኢስላማዊ መንግስት ለመመስረት እንቅፋት ይሆኑናል ያሉትን የአማሮችና ክርስቲያኖች በነሽ መልስ አብዲሳ ና በነ መሐመድ በኩል የጽዳት ዘመች ከከፈቱ ሰነባብተዋል እየተባለ ይገኛል። መንግስት ድጋፍ የሚሽከረከረው የብልጽግና መንግስት ኢትዮጵያ የክርስቲያን ደሴት የሚለውን ስሟን ቀይሬ የሰላም ደሴት እንድትባል አደርጋለሁ ብሎ ለአረብ ሀገራት መንግስት ቃል ገብቷል ተብሏል። ለዚህም ማሳያው በመላ ኦሮሚያ ምድር ሳያቋረጥ የሚፈሰው የኦርቶዶክሳውያን ደምን እያዩ እንዳላዩ ማለፋቸውና ገዳዮቹን ለፍርድ አለማቅረባቸው ምስክር ነው ተብሏል። ከዚህ ጋር በተያያዘ ከአማራ ፋኖ ብሔራዊ ኃይል የተሰጠ የማስጠንቀቂያ መግለጫ፦ በቁርጠኛ ተጋድሎ እንጂ ገዳይን በመለማመጥ ነጻ የወጣ ህዝብ በዓለም ላይ የለም በአርሲ ዞን በክርስቲያን ወገኖች ላይ የተፈጸመውን ጭፍጨፍ አስመልክቶ ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ። በአርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እምነት ተከታዮችና ካህናት በተለይም አማራዎች ላይ ሲፈጸም የቆየው ግድያና ስቃይ እጅጉን ተባብሰው መቀጠሉን ተገንዝበናል። የአማራ ፋኖ ወደ ጫካ የገፋው ዋናው ምክንያት አገዛዙ በአማራ ህዝብና በቤተ እምነቶች ላይ የሚፈጽመውን መዋቅራዊ ጥቃት እንዲያቆም በተደጋጋሚ በሰላማዊ መንገድ ጥያያችንን ሲጠየቅ መጠየቅ አረመኔው የአብይ አህመድ አገዛዝ ይህንን ጥያቄውን ከመስማት ይልቅ በጭወት በመመሰል ወደ ሙሉ ዘር ማጥፋት ጦርነት በመግባቱ እንደሆነ መላው ህዝባችን የሚያውቀው ነው። ይህ መዋቅራዊ ጥቃት የአብይ አህመድ አገዛዝ ወደ ስልጣን ከወጣበት ጊዜ ጀምሮ እጅጉን ተባብሰው በሁሉም የኢትዮጵያ ክፍል በካህናትና መሻይኮች በኦርቶዶክስና በእስልምና ምዕመናን ላይ በግልጽና በስውር ጭፍጨፋ ሲፈጽም መቆየቱ ባሻገር በአርሲ አካባቢ የተፈጸመው ማንነት ተኮር ጭፍጨፋም የዚሁ ነጸብራቅ መሆኑን የአደባባይ ሀቅ ነው። ጥቃቱን ይበልጥ አስከፊ የሚያደርገው የዜጎችን ለደህንነት የመጠበቅ ኃላፊነት ያለበት አገዛዙ ለጭፍጨፋዎቹ መሳሪያ ማደልን ጨምሮ በቀጥታ በግድያዎች ላይ እየተሳተፈ የሚፈጽመው መሆኑ ነው። ይህ ተግባርም አገዛዙ የአማራን ህዝብና የቤተ እምነቶችን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ማጥፋት የቅዱ አካል መሆኑን በቂ ማሳያ ነው። አገዛዙ እነዚህንና መሰል ድርጅቶች እየፈጸመ ያለው የቤተ ክርስቲያንቷን መዋቅር በቁጥር ስር በማስገባት ጭምር በመሆኑ ኃላፊነት ያለባቸው መንፈሳዊ አባቶች አገዛዙ ድርጅቱን እንዲያቆምና እንዲያስቆም በቂ ትግል ማድረግ ቀርቶ ጥቃቱን ለማወቅ ማውገዝ እንኳን ዳተኝነት እንደታየባቸው ምክንያት ሆኗል። የጥቃቱ ሰለባዎች ማንነት የሚጋራው ህዝብም ሆነ ሌላው ኢትዮጵያውያን የጥፋት ተልዕኮ ይዞ የተነሳውን አገዛዝ ማስወገድ ላይ ከማተኮር ይልቅ ከገዳይ ፍትህ የመናፈቅ አደገኛ አስተሳሰብን በመሸከም ዛሬም እንደ ትላንቱ ሻማ በማብራትና ፍትህን በመለመን ሞቱን የሚጠባበቅ መሆኑ መጪው ጊዜ አስከፊ ያደርገዋል። በዝምታ እያየው ያለው ሁሉ የአገዛዙ የጥፋት እቅድ እንዲቀጥል ድጋፍ እያደረገለት መሆኑን መታወቅ አለበት። በሰው ልጆች እልቂት ማዘን ሰብአዊ ባህሪ ቢሆንም በቁርጠ ኛ ተጋሎ እንጂ በሀዘንና እርግማን ነጻ የወጣ ህዝብ በዓለም ላይ የለም። በመሆኑም ሀዘንና እርግማንን የሚለውጠው ነገር እንደሌለ ታውቆ በከተማም ሆነ በገጠር የሚኖረው ሁሉም ኢትዮጵያዊ እንደ አካባቢ ነባራዊ ሁኔታ ራሱን በማደራጀት አገዛዝም በሁሉም ረገድ ታግሎ እንዲያስወግደው ጥሪያችንን እናስተላልፋለን። የአማራ ፋኖ ብሔራዊ ኃይል አመራርና ሰራዊቱ የሽብርና የጭካኔ ተግባር የሚቆሙት አረመኔውን የአብይ አህመድ አገዛዝ ፍትህ በመለመን ሳይሆን በሁሉም የሀገራችን አካባቢዎች በአፈሙዝ በታገዘ ሁሉን አቀፍ ህዝባዊ ቢተኝነት በሚ ደረግ ትግል ብቻ እንደሆነ እንገነዘባለን። ለዚህም ድርጅታችን ሲያደርግ የቆየውን ተጋድሎ አጠናክሮ በመቀጠል የዜጎቻችንን ደም የሚያፈሰውን አገዛዝ በማስወገድ ኦርቶዶክሳውያንን ጨምሮ ለመላው ህዝብ የሰላም አየር ይመጣ ዘንድ በመስዋዕትነት መክፈሉን ይቀጥላል። በመጨረሻም በዚህ በአገዛዙ ይሁንታ በሚደረግ አሰቃቂ የሰብአዊ የጭካኔ የድርጅት የወደቁ ሰማዕታትን ነፍሲ ማርያን ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናንና ለሰማዕታቱ ቤተሰቦች መጽናናትን እንመኛለን።